ዩቲዩበር ለመጀመሪያ ጊዜ ቭሎግ ልሰራ ነው። እኔም በህይወት የሰርች አላውቅም። ዛሬ የመጀመሪያ ቭሎግ እየሰራ ነው። በጣም አድካሚ ስለሆነ ላይክ አድርጉ። እኔ ድክም ምን ያደረገኝ አድካሚ ውሎ ነው፣ አድካሚ ውሎ ነው። ከመጀመሪያው እስከ መጨረሻው ተከታተሉኝ ማለት ነው። እጅግ በጣም ደስ የሚል ውሎ ነበረ። ለእኔ አድካሚ ቢሆንም ግን መጨረሻው ግን ደስ ይላል። መጀመሪያ ውሃ አልጠጣ፣ ማርያምን። ቪሎግ የምትሰሩ ሰዎች ግን በጣም አድናቂያችሁ ነኝ። በተለይ የቤት መቤት የሆናችሁ የቀን ውሏችሁን የምትሰሩ ሰዎች እኔ በጣም አድናቂያችሁ ነኝ። በስመ አብ እንብላ። እንደዚህ ባለሙያ ነኝ። በስማም ለነገሩ የእናቴ ልጅ አይደለሁ። የእናቴ ልጅ አይደለሁ። በጣም ነው የሚጣፍጠው ዳቦ ራሱ። በስማም ዳቦ እርሾ ብቻ ነው ያደረግኩ እንጂ ይሄ ሌላ ነገር አልጨምርም። ኬክ ነው የሚመስለኝ እኔ ዳቦ። እንደዚህ ካልሆነ ከዚህ የበለጠ ከሆነ ወደ ኬክ ነው የተቀየረ። ዳቦ አልወድም። ባይዘ ወይኔ እኔ አላደለ። ይሄ ሙልሙል ወይንም ደግሞ ኖርማሉ ዳቦ፣ ይሄ ሽልጦ የሚባለው አይነት ነው። በጣም የምወደው ዳቦ ማለት ነው እና ይሄኔ ሻይ ማቅረቢያ ደግሞ በጣም ነው የምወደው። ቤታችሁ ሊኖር የሚገባ ነው። በቃ እንግዳ ሲመጣም ለራሳችሁም በቃ ደስ ይላል ታውቃላችሁ። በጣም ነው ደስ የሚለው ማለት ነው እና ዳቦ ስማ የሚመጣው እንዲ ኔ ዛሬ ልተረተር ነው። እንዲ ዛሬ አስራ አራት ሰዓትም ተኝቼ ነው ሙሉ እዚህ በኋላ በነገራችን ላይ ሙያን የተማርኩት ከህኔ መስ ዶ ታውቃላችሁ። እሷ ኦ ማይ ጋድ አላውቅም። የሴቶች በላይ ነች፣ ልክ እንደናቴ ማለት ነው።

በስማ በነገራችን ላይ በጣም አና ያደገልኝ የፊት ለፊት ጸጉሬ ማለት ነው። አያችሁት ለውጡን? ዋው በቀጣይ ቪዲዮ ሰራላችኋለሁ እንዴት እንደሆነ። እሺ፣ እንግዲህ በመጀመሪያ ደረጃ ከእንቅልፌ ተነስቼ የለበስኩትን ልብስ መቀየር አለብኝ ማለት ነው። በነገራችን ላይ ይህንን ለበስኩ፣ ያው ትንሽ ሞቀት ስለሚሆን ለሞቀት ብዬ ትንሽ አላደለም ሙሉ ያልሆነ ልብስ ለበስኩ ማለት ነው። ከዛ አልጋዬን ነጠፍኩ። ፎርም እንትን ሄድ ሊያሳጠብ ወስጀዋለሁ ግን እስከ አምስት ቀኑ እስካሁን ድረስ አልመጣ ማለት ነው። ሰው ብርድ ልብስ ናደረግኩ ማለት ነው። አስራ ሁለት ኪሎ ብርድ ልብስ ተሸክሜ ነው የምታኘው። እሺ ከዛ ጥርሳችንን ቦርሻ አለን ማለት ነው። ጥርሳችንን ቦርሽና መላሳችን እናጸዳለን። ምክንያቱም ጥርሳችን ብን ቦርሽ መላሳችን ከላጸዳን ያፍ ሽታ ያጋጥመናለኝ እና ጥሩ አይደለም። ስለዚህ ከምንም በላይ ጥርሳችንን ቦርሽና መላሳችን ማጽዳት እንዳይረሳ ማለት ነው። ሁሉ ጊዜም ቢሆን ሁሉ ጊዜም ቢሆን ማለት ነው። ከዛ ምንም አይነት የአፍሽታ በስከነጭራሹ አይኖርም ማለት ነው። የግድ ነው። ግን በጣም አድካሚ ነው፣ ብሎግ መስራት በጣም ነው የሚያደክመው። ከዛ ጥርሳችን ላይ የቀሩ ነገሮችን ታስወጣልናለች ማለት ነው። ለምን ምላሳችን አዝተን ጥርሳችንም ብንፈቅም በውስጥ በውስጥ ምግብ ነገር ካለ እሱ ሲቆይ ስለሚበሰብ ስለሚሸት ማለት ነው፣ እና እሱም በደንብ አርገን እናወጣለን። እኔ በየሁለት ቀኑ በየሁለት ቀኑ እንጠቀማለን ማለት ነው። እና ደግሞ የሆነ የስትሮቨሪ አይነት ቴስት ስላለ በጣም ደስ የሚለው ይሄ ራሱ ማለት ነው። ተቀብቷል ሲሰራ ማለት ነው። ይሄ ማውጫው እና በደንብ አድርጌ እስከ መጨረሻው እስከ መንጋገ ያለውን ሁሉ በደንብ አድርጌ አወጣለሁ ማለት ነው። ዋናው ስቴፕ ነው። ከዛ ማውዝዋሽ ትመጠመጣላችሁ ማለት ነው መጨረሻ ላይ መጀመሪያ ትፍቃላችሁ፣ መላሳችሁን ታጸዳላችሁ። በውስጥ በውስጥ ያሉ የቆዩ ምግቦች ምናምን ጥርሳችሁ ሽታ ወይም ደግሞ ጥርሳችሁ መቦርቦር፣ ለጥርስ መበላሸት፣ ለጥርስ መወየብ ይሄ ቢጫ የሚመስል ጥርስ ወይም ደግሞ ጥርሳችሁ የሚቦረቦረው ምናምን ራሱ እንደዛ ስለሚሆን ነው። ከዛ መጨረሻ ላይ መውዘዎች አያችሁ። አሁን ሳሸተው ራሱ የራሴን እንዴት ደስ እንደሚለይ ማለት ነው። ከጨረስኩ በኋላ አያቸት ጥርሴ ራሱ አያቸት። ከዛ እጄን በላይፍ ቦይ በደንብ አድርጌ ይታጠብና እጀን ነው። እሺ ፊቴን አይደለም በላይፍ ቦይ የምታጠበው። በደንብ አድርጌ ከታጠብኩ በኋላ እጀን፣ ከዛ ፊቴን እታጠባለሁ ማለት ነው። ፊቴን ስታጠብ እንዲዝም ብዬ እንትን ሳሙና አድርግ ከዛ በኋላ ለቅለቅ አድርጎ ድፍት አይደለም። እንደዛ ከሆነ ፊታችሁ ላይ ምንም አይነት ለውጥ አታገኝም። የሳሙና መታጠቢያ ማለት ነው። በደንብ አድርጋቸው ለሶስት ደቂቃ ያክል ፊታችሁ ላይ ሳሙናውን አፕላይ ካረጋችሁ በኋላ ፊታችሁን ሳሙናውን ከተቀባችሁት በኋላ በአረፋው ማሸት አለባችሁ ለሶስት ደቂቃ ያክል ማለት ነው። እኔ የኮሪያን ምርት ነው የምጠቀመው። አንዋ ማለት ነው ፌስ ክሊንዚንግ ከዛ በደንብ አድርጌ የኒያንዋ የኮሪያ ምርት በጣም ተመችቶኛል። ነገር ግን ሰንስክሪናቸው ነጭ ነው ያደረገ። ይበቃ እንዴት እንዳስጠላኝ ሰንስክሪ ናቸው። በኋላ ታዩታላቸው። በነገራችን ላይ አዲስ ነው ገና ፈትቼ ስጠቀመው፣ አምስት ሰዓት ፀሐይ ቢደበድበኝ ራሱ ከፊቴ ጋር የሚዋህድ አይመስለኝም ሰንስክሪ ናቸው። ስለዚህ ማን እንደ ላሮጪ እና እሱን አስተካክሉ ኮሪያዎች። እሺ በጣም ቆንጆ ምርት አላችሁ፣ ግን ሰንስክሪኑ ጦጣ ነው የሚያስመስለው እንደ ሜካፕ ተደፍድፎ ዝም ነው የሚለው። እሺ በደንብ አድርጌ አጸዳለው፣ ፊቴን ማለት ነው። በደንብ በደንብ በደንብ አድርጌ ነው ማጸዳው። ከዛ ይሄ የቧንቧው ቧንቧ ትንሽ ትንሽ ስለምትወርድ ከዛ አፍንጫ፣ በነገራችን ስታጠብ በአፍንጫ ሁሉ ውሃ የከተትኩ ነው አብሬ ማጸዳው ማለት ነው። ምክንያቱም አቧራ አለ ምን አለ ምን አለ። ፀጉራችን ስንታጠብ ጆሮችን ውስጡ እንደምታጠበው ሁሉ ፊታችን ስንታጠብ ደግሞ አፍንጫችን ውስጥ ውሃ ከተን እዛ ማስወጣት አለብን ማለት ነው። ኦኬ ጨረስኩ። ከዛ የቡና ኦይል ነው የምጠቀመው እኔ የቡና ኦይል አንደኛ ማዲያት እንዳይመጣ ያደርጋል። ሁለተኛ የፊት መሸብሸብ እንደፊት አስቀድሞ ከቀድሚያችሁ እድሜያችሁ ገና ሆኖ ፊታችሁ የሚሸበሸብ ሰዎች አላችሁ እንደዛ እንዳያጋጥም ርጅናን ይከታተላል ይከላከላል ማለት ነው። እና ስንስቀባ ደግሞ እኔ ደረት ላይም፣ እና አንገት ላይም በደንብ ነው የምቀባው ማለት ነው። ምክንያቱም ፊታችን ብቻ ዋጋ የለውም። እንደዚህ ልብስ ስንለብስ አንገታችንና ደረታችን ይታያል። ፊታችን እና አንገታችን እና ደረታችን ተመሳሳይ ከለር መኖር አለበት ማለት ነው። እኔ ሁልጊዜም እንደምታዩት የቆ ቆዴ ተመሳሳይ ከለር ነው ያለው። እንዲሁም ፊቴ ይጠቁራል ከቆዴ ከቆዴ ፊቴ ይጠቁራል። ቆዴ ነጣ ያለ ነው፣ ግን ፊቴ ደግሞ ትንሽ ጠቆር ያለ ነው ማለት ነው። እሺ አሁን እንደምታዩት ምን አደረግኩ? መስከር አደረኩኝ ከዛ ሊፕስቲክ አደረኩኝ ማለት ነው። ጨረስኩ ጨረስኩ፣ የተላኩልኝን እያየው ነበረ። ከዛ አሁን ወደ ኪችን ገባው ማለት ነው ከጨረስኩ በኋላ እንጀራ ጋግራለው፣ ዳቦ ጋግራለው፣ ወጥ ሰራለው ማለት ነው። ዛሬ ይሄው ዳቦ ይናብ ክቼ በጣም ቦክቶልኛል እርሾዬ። ዳቦ ስጋገር እርሾ ብቻ ነው የምጠቀም። ይሄ ሌላ ይሄ ነጭ ቫኒላ ምናምን የሚባለው ይሄ ወደ ኬክነት ዳቦን የሚቀይር አልፈለግም። ኬክ ከፈለ ኬክ ሰራለው እንጂ ዳቦ ልጋግር ብዬ ኬክ አልሰራም። እኔ እንደ ትክክለኛው ዳቦ አምባሻ ወይንም ሽልጦ ነው የምሰራው እኔ እንጂ ኬክ አይደለም። እሺ ትናንት ነው የሰራሁት። ጎመኗን ትናንት ሰርቻታለሁ አሁን ደግሞ ሽሮ እሰራለው ማለት ነው። በደስት ነው ሽሮ የምሰራው እኔ መሲነቻ ማሽታ የሰጠች እንድስትሆን ከዛ ወደዚህ ንጃት የመጣው ከዛ ትናንት ለጎመን የቀነስኩት ሽንኩርት ነበረ ተቁላልቶ የተቀመጠ እሱን አደረግኩኝ። ከዛ ደግሞ ነጭ ሽንኩርት እንደምታዩት ነጭ ሽንኩርት ፈጭሽ ቀጥቅጫ አለው እንድ ባለው ቅጥቅጥ አድርጌዋለው። እያሰብኩ ነው የሆነ ነገር ትዝ አለኝና በማል ሀሳብ አስረሳይ ማለት ነው። ከዛ በነገራችን ላይ በደንብ መጋረጃውን እዩት። በደንብ አሳይን መጋረጃውን ያንችን መጋረጃ ላላችሁኝ እኔ በደንብ መጋረጃውን አሳያቸዋለሁ። መጨረሻ ላይ፣ መጨረሻ ላይ በደንብ አሳያቸዋለሁ። ብዙ ሰዎች ደግሞ የሶፋሽን ዲዛይኑን በደንብ አሳይን ለማሰራት ስለፈለግን ስላላችሁ፣ ይሄው በደንብ እዩት። የሶፋውን ዲዛይን ፍላወር ይባላል። እሺ፣ ፍላወር ይባላል። እዩት በደንብ አሁን በደንብ አይታይቷቸዋት ብዬ ተስፋ አረጋለሁ ማለት ነው። ውዶቼ አይታችሁታል በደንብ መጋረጃውም ደግሞ በደንብ አይታችሁታል። ከፈለጋችሁ ስክሪንሻት አርጉት ማለት ነው። ይሄ ስክሪንሻት አርጉት፣ ለእናንተ በደንብ ሊታያችሁ ብዬ ነው ስክሪንሻት እንድታረጉት በደንብ እንደዚህ አድርጌ ለክ በቲክታክ ሳይዝ ያደረግኩት ሙሉ በሙሉ ስክሪንሻት አድርጋችሁ እንድትዙት ብዬ ነው ለእናንተ ነው። ስለዚህ ይህንን ይመስላል ማለት ነው። በጣም ብዙ ሰዎች መጋረጃ ይወዳችሁታል በጣም ብዙ ሰዎች ማለት ነው። እና አመሰግናለሁ፣ ኔ ውዶች መጋረጃ በጣም ብዙ መጋረጃዎች እዚህ ጋር የምትያቸው መጋረጃዎችን ምንሰራለን እንደምትያቸው የተለያዩ መጋረጃዎች ማለት ነው። እዚህ ጋር አስቀምጭላቸዋለው መጋረጃዎች ብቻ ወደ እኔ መደወል ብቻ ነው የሚጠበቅባቸው። እሺ፣ አሁን እንግዲህ ምጣሬ እየሰማ ነው። ማስጎ መንዘር አድርጌበታለው ያቁላለው ነው። ሽንኩርቱን ተቁላልቷል በእርግጥ ግን ትንሽ እሳት ነካ ነካ ያድርገውና ከዛ ውሃ ደርግበታለው ጎመኔን ደግሞ በኋላ ላይ እናረጋለው ማለት ነው። ዳቦዬም ቦክቷል አሁን ቀጥታ ወደ እንጀራ መጋገሩ ነው የምንሄደው ማለት ነው። ውሃ አድርጌበታለሁ ከሽሮው ላይ ዳቦዬ ትናንት ነው ያወካሁት። ትናንት ስምንት ሰዓት ስምንት ሰዓት ነው የተኛው ትናንት ባይዘው ወይ ከሌሊቱ ስምንት ሰዓት ነው የተኛሁት እና ስምንት ሰዓት ላይ ነበረ እኔም ያወካሁት ዳቦውን። እሺ ካሰስን በኋላ እንቀባለን እንጀራ ስጋግሩ ልክ እንደኔ ከጨረሳችሁ በኋላ ያልጎደለውን ቦታ ታንጠብጥቡበት። ያልወድም እንደዚህ አይነት እንጀራ ጉብ ጉብ ስለሚል ማለት ነው። አንዴ በቃ መጋገር እያችሁት፣ እንዴት ነጣ እንዳደረገኝ ሰነስክሬን። የኮሪያው ደስ አይልም እውነት፣ ሰነስክሬን ናቸው አያምሩም። የኮሪያ ሰነስክሬን በዚው አጋጣሚ ልንገራችሁ፣ የፀሐይ መከላከያ ማለት ነው ሰነስክሬን። አሁን እንጀራችን እናወጣለን። ውይ ሲያምር ሲያምር። አብሴት አድርጌበት አድር ያለው ትናንት አያቸው። ማንጠብጠብ ማለት እንደዚህ ነው። እኔም ትንሽ ሳትጎኝና አንጠበጠብት። ኦኬ አንዴ ብቻ ነው። ሰላም ቤት ነሽ? እናት አለው። ሰላም

አራተኛ እንጀራ ደርሰናለኝ በዛው ሰባት ሰዎችን አዋራው ማለት ነው። ሶስት መጋረጃ ትእዛዝ ተቀበልኩኝ ማለት ነው። ቀብድ የሚልኩ ነበሩ እነሱን ጨረስኩ ምናምን ነገር አንድ ደግሞ ወንድ አለ ጎበዝ ለሰባት ቤተሰቡ ልብስ ያዘዘ ማለት ነው። እሱንም ጨረስኩ። እሱ ጋር ያው በአንድ ስልኬ ያው እያወራው እየሰራውም ኦርደሮችንም እቀበላለሁ ማለት ነው። እሺ፣ ከዛ በኋላ ሽሮችንን ላይ ቅመም ጨመረን ማለት ነው። ስራዎችን ቅመም ጨመርን። አሁንም ሌላኛው እንጀራ ማለት ነው። ያው እንጀራችንን እንግዲህ ወደ ማገባደድ እየደረስን ነው። አያቸው የኔ የመሰለ እንጀራ ጋገርኩ። እንትፍ እንትፍ እንትፍ እንትፍ እንትፍ እንትፍ እንትፍ ብያለሁ። አሁን ወደ ዳቦችን ነው መጋገረው ማለት ነው። ጎመኔ ላይ አሁን እሳት እንት ማለት አለብኝ ግን ትንሽ ቆይ፣ ምክንያቱም ሽንኩርቱን ከጨመርኩት በኋላ ጎመኑን እንትንለዋለሁ ማለት ነው። ምክንያቱም ገና ዳቦ ልጋግር ስለሆነ ይቀርቆይ ዳቦ ይጋግር ይልጨርስ አሁን ዳቦኝ ገግሬ ከጨረስኩ በኋላ ሻወር ወስዳለሁ። ሻወር ከወሰድኩ በኋላ ቀጥታ ወደ ዝግጅቱ ሄዳለሁ ማለት ነው። ወደ ማዘጋጃጀት ወደሚበላው፣ ወደሚጠጣው አዘጋጃለሁ ማለት ነው። እሺ፣ እስኪ ደግሞ ዳቦአችን አያችሁት። ዳቦአችን ያችሁት፣ ሊጡ እንዴት እንደተለጠጠ እንጂ እንደ ኬክ ሳይሆን ልክ ዳቦ ዳቦ ሲሆን ዳቦ፣ እኔ ሰው ቤት የሚጀን ወደ ኬክ ይቃጣው ዳቦ ከሆነ አልበላም። ትክክለኛ እንደዚህ አይነት ዳቦ ነው የምወደው እኔ። ለዛ ነው እኔ እናቴን ዳቦ በጣም ነው የምወደው። እሷ የምታደርገው ዳቦ ስትጋግር ርሾ ብቻ ነው። ይሄ ርሾ ማለት ድቅድቅድቅቅ ያለው ጤፍ ጤፍ የሚያክሉት ነገሮች ማለት ነው። እነሱ ናቸው እርሾ የሚባሉት፣ እና እነሱን ነው የምንጠቀመው፣ እቤትም ሁላችንም የምንጠቀመው። በእርግጥ መሲ የሆነ የምታደርገው ነጭ ነገር አለ፣ ቆንጆ ነው። እሷ ምንም የምታደርግ ሁሉ የመና ነገሯ የጣፍጥላታል፣ ግን እኔ አልወደውም። እኔ መጨመር አልፈልግም። እሺ ከዛ ቅርጽ እንዲይዝልኝ እፈልጋለሁና ቅርጽ ማስተካከል፣ የቢላዋ እና የሹካ ማንኪያ ቅርጽ እንዲይዝ እፈልጋለሁ። ሶ እንደዛ አደርጋለሁ ማለት ነው። ጨረሱ ከደንኩት። አሁን ይሄው መጠጥ አለ ማለት ነው። ከዛ የታችኛው ትንሽ ይቀረዋልኝ በኋላ አገላብጠዋለሁ። በላይ ያለው ይሄንን ይመስላል ማለት ነው ዳቧችን እንጀራችንም ጨርሰናል። ዳቧችንም ጨርሰናል። ሻወር ወስጄ ተመልሻለሁ አሁን ማለት ነው። አሁን ያ ቡና ቀሚሴን ልብስ ሻወር ከወሰድኩ በኋላ የቡና ቀሚሴን ለበስኩ። አሁን ቀጥታ ፈረሸ እያዘጋጀው ነው። ከታች ያለው ፈረሸ የእንጀራ መብለያ ነው። ከላይ ያለው ደግሞ የቡና ነው። እሺ አሁን ጎመኔን አደረግኩ ማለት ነው። ከታች ስፌት አደረግኩበት። እንጀራዬን ደግሞ በዚህ አድርጊያለሁ። ዳቦዬንም ከታች ያለው ስፌት ነው። ከዛ የሻይ በራዴን እስከነ ካፖቹ የደረደርኩ ማፉ ማለት ነው። ወይኔ ተመስገን፣ ስንት ስቃይ እንዳየው። ቪዲዮን አጠር አጠራ አድርጌው ነው እንጂ የተቀረጸው ቪዲዮ የሁለት ሰዓት ቪዲዮ ነው። ባይ ዘወይ፣ የሁለት ሰዓት ቪዲዮ ነው የሀያ ሶስት ደቂቃ ከምናምን ያደረግኩት። ውህ ኤዲት ማድረግ ነው የሚያስጠላው። እንጀራው ራሱ ሲያምር እንደዚህ ራሱ አይደለ በነገራችን ላይ ቤተሰቦቿ እንድታዩ ትፈልጋለሁ። እኔ እናንተ ልጅ ጠንካራ ነኝ። እንደው ተበያለሽ፣ እንደው እየበላሽ ነው፣ እንደው እንዳይርብሽ የዋከሽን ለምትይኝ እናቴ ይኸው እንዴ! አንድ አስር ሰው የሚጋብዝ ምግብ ነው የአንቺ ልጅ የምሰራው ማለት ነው። የአንቺ ልጅ ሁኜ ለሙያ ፓ ብላ። ክቡራን ተመልካቾች እንብላ፣ እንብላ። አድካሚ ውሎ ነው። አድካሚ ውሎ ነው። ኪችን ላይ ስቀርጽ የተቸገርኩት መቸገር፣ ምክንያቱም በሩ በሩ ወደዛ ስለማይገፋ ማለት ነው። ይሄ ሙሉ በሙሉ ኪችን ለመቅረጽ አይመችም። ለማንኛውም ሽሮ ወጤን ያደረግኩ ከዛ ጎመን፣ ጎመን ሰላጣና ምንድነው ቆስጣና ጎመን ያበሻ ጎመንና ቆስጦን አንድ ላይ ነበር የሰራሁት ማለት ነው። በመጀመሪያ ኋጠጠው፣ ከዛ ሰፕሊመንት ወሰድኩኝ ከምግብ በፊት ማለት ነው። ምክንያቱም ለጥፍርና ለጸጉር በጣም ቆንጆ ነው ሰፕሊመንት እንዲሁም ደግሞ ለቆዳ ጥራትም በጣም አሪፍ ነው። ሰው እሱን ከወሰድኩኝና ዋጠጠው እና በጣም ቆንጆ ምግብ ነው የሰራሁት። ነገራችን ላይ እረስቸን ነበር ቅርብ ላይ ፈጣሪ በስመ አብ ወልድ መንፈስ ቅዱስ ሳለን በስመ አብ በወልድ መንፈስ ቅዱስ እንብላ እ እንብላ ማርያምን በጣም የጣፍጥ ምግብ ነው የሰራሁት። በጣም መጣፍጥ ከዛ ቪምቶ በነገራችን ላይ ቢብቶ ብዙም አደለም፣ ግን እንትኔ ብርቱካን ፓውደር ውስጥ ላለቀብኝ ያለኝ ቢብቶ ነበረ። ስለዚህ ቢብቶ አደረግኩ ማለት ነው እንጂ ብዙም አደለውም ቢብቶ ላይ ነው። እሺ ከዛ ያው ምግባችን መብላታችን እንቀጥላለን ማለት ነው። በነገራችን ላይ እርቦኝ ስለነበረ እየበላሁ መቆየቴን እራሱ አሁን ነው ኢዲስ አደረግ እንትን ያልኩት ማለት ነው። እንብላ በንቦቴ አፈርሰውን አፈርሰውን እንደሆነ ብላ የሀገሬ ሰው አፈርሰውን በሞቴ እያለ ነው የሚያበላ። እና በጣም ቆንጆ ምግብ ነው የሰራሁት፣ በጣም ቆንጆ ምግብ ነው የሰራሁት። በጣም የሚጣፍጥ ነበረ የሆነ በቃ፣ ወይኔ በጣም ነው የሚጣፍጥ፣ ማርያም በጣም ነው የሚጣፍጠው። እና እጄ ይባረክ ለራሴ ማለት ነው እጄ ይባረክ ብያለሁ ለራሴ። እንዴ ራሴን ልመርቅ እንጂ ታዲያ። የቀመስኩት እኔ የቀመሰ ሰው ደግሞ ይመሰክራል ማለት ነው። የጾም ምግብ ነው። ጾም ገብቷል። ፋሲካ ጾም፣ አርባ ጾም ገብቷል እና ያው በጾም ሰዓት ደግሞ ሽሮና ጎመን የግድ ነው። ሽሮና ጎመን። እኔ ሽሮና ጎመን ከሌለ ወይ ሰላጣ እና ጎመን ወይ ሰላጣና ሽሮ ወይንም ደግሞ ጎመንና ሽሮ የግድ ነው። ይመቸኛል በቃ ማለት ነው። አለበለዚያ ብዙን ጊዜ ደግሞ ጎመን ብቻ እበላለሁ። ጎመን ሰላጣ ከጎን አድርጌ እበላል። ብቻ ጎመን አይቅርብኝ፣ ብቻ ጎመን እንዲለየኝ አልፈልግም። እሺ እንግዲህ እናቴ እንደ ጅብስ በላላ ድርም ብዬ ብድግ ብድግ አደረኩና አሁን ደግሞ የዳቦ ቆረሳችን ሄዳለን። ቡና አላፈለውም፣ ምክንያቱም ቡና መጠጣት ስላልፈለግኩኝ ማለት ነው። ያው ቡና በሳምንት እሑድ እሑድ ልጠጣ እችላለሁ እንጂ አጠጣም። ሻይም ብዙም አይደለውም። እኔ በነገራችን ላይ ትኩስ ነገር ብዙም አይደለውም፣ ግን እንደዚህ ሲሆን ስለሚያምር ያው እንትን እንዳለው ማለት ነው። እና ያው በነገራችን ላይ ጤና አዳም ካለ በጣም ነው የምጠጣው ሻይ ማለት ቢያንስ በሳምንት ሶስት ጊዜ አራት ጊዜ ልጠጣ እችላለሁ፣ ጤና አዳም ካለኝ ማለት ነው። ጤና አዳም ከጨረስኩ ደግሞ ሻይ ትዝ አይለኝም። እና አሁን ዳቧችን እንበላለን ማለት ነው። እንብላ ዳቦ እንብላ፣ ሻይም እንጠጣ በነገራችን ላይ ው ቻኮ ዳቦ የጎመኑ ሸክላ እንኳን አላነሰዋትም። በዚች ጎመን መስራት ትችላላችሁ፣ ጎመን ማቅረብ ትችላላችሁ። ጎመን በስጋ ምናምን ሽሮ ተጋቢ ነው፣ ይቻላል ማለት ነው። በነገራችን ላይ እኔ ሙያን የተማርኩት ከህት የመሲ ነው። ከህት የመሲ ነው ሙያን የተማርኩት እና እሷ ልክ እንደ እናቴ ነች። እሷ የምትሰረው ምግብ በፈጣሪ ስም ሼፍ ራሷ የሰራውምና በጣም ባለሙያ ነው። እኔ በፊት እኔ የቤት ስራ አልወደም። የወጥ መስራት፣ እንጀራ መጋገር ምናምን የቤትም የቤት አይነት ስራ አይመቸኝም ነበረ ማለት ነው። አሁን ግን ግዴታዬ ነው። ማን ሰርታ ያበላኛል? እና እልል ሁማጋ እልል እልል እልል፣ ያልክ ባለሙያ ነኝ። ዳቦዬ ሟ ወጤ እንጀራ ይታጫዋል። በነገራችን ላይ ይሄ የራሱ ማስቀመጫ አለው፣ ከታች ይሄ የራሱ ማስቀመጫ አለው። በታች ሊኖር የሚገባው በተለያየ ከለር፣ እኔ በዚህ ከለር ስለፈለጉት ነው። ይሄ ዝም ያለ ከለር ደስ ይለኛል። በነጭ አለ። በጎልድ ፈልጌ ነበር እዚህ ጋር እንዲመሳሰልልኝ። ይሄ ሸርሸፌ አያችሁት? ይሄ የእንጀራ ነው። ይሄኛው ደግሞ የቡና ነው። እና እንዲመሳሰልልኝ ፈልጌ በጎልድ ለማድረግ ፈልጌ ነበር፣ ግን ይሄ ነገር ጎልድ ስለሆነ ይሄ ነገር ጎልድ ስለሆነ ጎልድ ስላጣው ይህንን ገዛው ማለት ነው። ው የቡና ቀሚስ ነው የለበስኩት ዛሬ፣ አረንጓዴ፣ ቢጫ፣ ቀይ በአበባ የተሰራ እጅግ በጣም የሚያምር ቀሚስ ነው የለበስኩት። ከፈለጋችሁ ማዘዝ ትችላላችሁ። እና የዛሬ ውሎ ይሄንን ይመስል ነበረ። ማርያም ናት ዛሬ ቀን በአርብ ነው። ስለዚህ የዛሬ የአርብ ብሎጌ ይህንን ይመስል ነበረ። ብሎግ ፓርት ዋን ማለት ነው እና በቀጣይ የምልስራላችሁ እና በጣም ነው የደከምኩት ማለት ነው በእውነት በቃ። እና ሰው ላይክ አድርጉኝ ቢያንስ እንኳን በላይክ ልጽናና በላይክ ልጽናና፣ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ማስተካከለው ነገር ካለ አሳውቁኝ፣ የእኔ ወዶች። ስለዚህ ኮሜንት ላይክ አርጉልኝ፣ ላይክ አርጉ ዋ ላይክ አርጉ ምክንያቱም በጣም ለፍቼበታለሁ። በእውነት ላይክ አድርጉ። አስር ሰዓት ከአርባ ሁለት አያችሁኝ? እኔ ብዙ ጊዜ መጾም፣ አሁን ጾም ስለሆነ እስከ 10 ሰዓት ጾማለሁ። ከ10 ሰዓት በኋላ አበላለሁ። እሺ የቡና ቀሚሴ በደም ስላልታያችው፣ ከዚህ በፊት የቀረጽኩት ሌላ ቦታ ሆኜ የቡና ቀሚሶች አሉ፣ በዛው ለምን አላሳያችሁ ብዬ ነው። እጅግ በጣም ነው የሚያምሩት። አሁን ይሄ በአበባ የተሰራ መስቀል ለማይለብሱ ሰዎች የሚሆን ነው። ይሄኛውም የለበስኩት ይሄም የለበስኩት የተለያየ ዲዛይኑ እንጂ አበባነቱ ፍላወርነቱ በአበባ የተሰራ ነው። ከመስቀል ውጭ በአበባ የሚለብሱ ማለት ነው። ይሄ ደግሞ የምታዩት በመስቀል ነው። ለብሻም የማሳያቸው ይሆናል ማለት ነው፣ ክቡራን ተመልካቾች በተለያየ ዲዛይን ነው ያመጣሁላችሁ። በነገራችን ላይ እኩል እንትን መሃሉ ጥቁር እንዳይሆንብኝ ዝም ብዬ ሁለት ታደረኩት ማለት ነው፣ ኤዲት ለማድረግ ጊዜ ስላልነበረኝ ማለት ነው። እና እንደዚህ አይነት ከለሮችም አሉ አረንጓዴ፣ በየፈለጋችሁት አይነት አለ። ይህ አሁን በዋጋው ከፍ የሚለው አሁን ይሄን ነው እነዚህ እስከ 3000 እስከ 2900 የሚሸጡ ናቸው። ነጥሎ እራሱ በጣም ትልቅ ነው እዩት። ማለት ነው የቡና ቀሚስ ሲሆን እንጂ ሰፋ ያለ የሚያምር ለወፍራምም ሴትም የሚሆንም አይነት ነው። አሁን ይህም እዩት፣ እጅግ በጣም የሚያምር ዲዛይን ነው። በጣም ቆንጆ ዲዛይን ነው። እዩት። ነጠላ አለው፣ መቀነት አለው። ነጠላው ተለቅ ያለ መቀነቱም እዩት። እንደምታዩት እችኛዋ ደግሞ እጅዬ ሙሉ ልክ እንደ ጎንደረኛ አይነት ሆና ግን እንደ ቡና ቀሚስም የምታገለግል ወይም ደግሞ ቀለል ብላችሁ ለፕሮግራም ለበሳችሁት ብትሄዱት በጣም የሚያምር ቀሚስ ነው። ገመድ ነገር ነች ማሰሪያዋ። በጣም ደስ የሚል ነገር እያሳየዋቸዋል። ይሄ ደግሞ ጋውን ነው። ለምሳሌ ቢበርዳችሁ ጋውናችሁን ልብስ አድርጋችሁ ቁጭ ትላላችሁ። አበሻ መጋረጃ ይኖራቸዋል፣ ጋውን ይኖራቸዋል። በቃ ይሁን ባህላዊ ነገር እንዴት እንደምወድ ማለት ነው። ይሄ ደግሞ በግዕዝ ማለትም በግዕዝ የተጻፈ በኢትዮጵያ የኢትዮጵያ አቆጣጠር የኢትዮጵያ ቀን የተጻፈበት እንትን ነው፣ ሻርፕ ነው። ለሙስሊምም፣ ለክርስቲያንም ለሁሉም አይነ ሰው መሆን የሚችል ነው። በተለይ ብዙን ጊዜ ሼላ ስለምትለብሱ ሙስሊሞች፣ ለእናንተ በጣም ቆንጆ ነው። በአበባ የተሰራውም ይህንን ይመስላል። ይመስላለኝ። ቅድም የለበስኩት ይህንን አሁን ቅድም በደንብ አድርጋችሁ አላያችሁትም። አሁን ግን በሙሉ ስለሆነ ይት ሲያምር አያምሩም? በጣም ነው የሚያምረው። በጣም ማለት ነው እና በጣም ደስ የሚል ነው። ያው ይሄ ድሮ የነበርኩበት ቤት ነበረና ውጭ ላይ ነው እንደዚህ ያደረግኩ ያለሁት ማለት ነው እና በጣም በጣም ነው የሚያምሩት ማለት ነው። ለማዘዝ ያው እንደተለመደው ስልክ ቁጥሬ 096906671 እዚ ጋር ስለምጽፈው ስልክ ቁጥሬን ታገኙት አላችሁ ማለት ነው። በቴሌግራም እና በዋትሳፕ ከገባችሁ ሰባን ታገኙታላችሁ ማለት ነው። ክቡራን ተመልካቾች አረንጓዴ፣ ቢጫ፣ ቀይቅ እንደምንነገርኳችሁ እስከ 2800 ብር ድረስ አለ። እንደ ኳሊቲውን ሌላው ለከስተምር የተሰሩ መጋረጃዎችን ደግሞ እናሳያችሁ። እያቸው አረንጓዴ፣ ቢጫ፣ ቀይ ወደ ሸዋ የተላከ ነው። እንደምታዩት ይሄ ደግሞ ወደ ጀርመን የተላከ ነው። ይሄኛው ወደ አሰላ ኦሮሚያ ክልል የተላከ ነው። ይሄ ደግሞ እዚሁ ሀገር ቤት ውስጥ የተሰራ ነው፣ ወደ ደባርቅ። ይሄ ደግሞ ጅማ አባጅፋር የተላከ መጋረጃ ነው። የከስተምሮች ነው ሁሉም። ይሄ ወደ ውጭ የተላከ ነው። ቤቢትራስ ምናምን ለምሳሌ አክል አስገብችላቸዋለው አለው። ይሄም ወደ አሰላ የተላከ ነው። ይሄ ወደ ውጭ የተላከ ነው በጣም ነው የሚያምረው። እጅግ ውብ ነው። ይሄ ደግሞ በአረንጓዴው የተሰራ ነው። ይሄ አረንጓዴ፣ ቢጫ፣ ቀይ በጣም የሚያምር ማለት ነው። ይሄ ደግሞ የአልጋ ልብስ በዚህ መልኩ እንደሚያምረው እጅግ በጣም ውብ የሆነ ነው። ስለዚህ ሁላችሁም ማዘዝ ለምትፈልጉ በቴሌግራም በዋትስአፕ እኔን ኮንታክት ማድረግ ብቻ ነው የሚጠበቅባችሁ። በምትፈልጉ ዲዛይን ውብ ሆኖ ይሰራላችኋል ማለት ነው። አስባችሁታል? ቤታችሁን እንዴት ነው የሚያሳምርላችሁ? አሁን እኔ ስለቅ በባለፈው በለቀኩት ቤት የመረቁ ልብዬ ቪዲዮ በጣም ብዙ ሰዎች መጋረጃ ይወዳችሁታል አደለ? ስለዚህ ቆንጆ ሆኖ ይሰራላችኋል ማለት ነው። የእኔ ውዶች፣ ስለምታከብሩኝ እኔ በጣም ነው የምወዳችሁ። አከብራችኋለሁ። መልካም ጊዜ። እስከምንገናኝ በሌላ ቪዲዮ ባባይ። ምን ልስራላችሁ? ቀጣይ